በስመ አብ ወወልድ ወመንፈስ ቅዱስ አሜን። ብፁዕ አባታችን አቡነ ኤልያስ የጋሞና አካባቢው የጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ዶክተር ደምስ አድማሱ የጋሞ ዞን አስተዳደር ክቡር ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባ፣ ክቡር አቶ ሐኪሜ አየለ የጋሞ ዞን የመንግሥት ተጠሪ፣ ክብርት ወይዘሮ ልሳን ወርቅ ካሳዬ የአርባ ምንጭ ከተማ የመንግሥት ተጠሪ፣ ክቡር አቶ አብርሃም አምሳሉ የአርባ ምንጭ ከተማ የመንግስት ረዳት ተጠሪ አቶ ምረቱ ተሰማ የጋሞ ዞን አስተዳደር ጽፈት ቤት ኃላፊ፣ አቶ ገበየው ዳራ የአርባ ምንጭ ከተማ ሰላምና ጸጥታ ጽፈት ቤት ኃላፊ፣ ክብርት ወይዘሮ መስከረም የአርባ ምንጭ ከተማ የመንግስት ኮሚኒኬሽን ተጠሪ፣ እንዲሁም ክቡር ሊቀ ስዩማን ሳሙኤል መኮንን የጎፋና ባስኬቶ ሀገረ ስብከት ስራ አስኪያጅ፣ ክቡር አባታችን ቆሞስ አባ ገብረ ማርያም የሁለቱ አድባራት አስተዳዳሪ፣ ክቡር ቀሲስ የቅዱ የደብረ ጊዮርጊስ እና የደብረ ሎዛ ቅድስት ኪዳነ ምሕረት አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት የሰንበት ትምህርት ቤት አባላት የማኅበረ ቅዱሳን አባላት፣ እግዚአብሔር ለክብሩ በዚህ በተቀደሰው አደባባይ ከሩቅም ከቅርብም የጠራችሁ ያሰባሰባችሁ አባቶች፣ እናቶች፣ ሕፃናት፣ ወጣቶች ሁላችሁም ለዚህ ታላቅ በዓል የታደባችው ክርስቶስ አውያንና ክርስቶስ አውያን እንኳን ለጌታችን ለኢየሱስ ክርስቶስ መስቀል አደረሰን አደረሳችው። እንዴ፣ የድምጽ የአርባምንጭን ሕዝብ አይመጥንም እንዴ? እልልታው ለእግዚአብሔር የሚቀርብ ነው። እልልታው፣ ምስጋናው የሚቀርበው ለእግዚአብሔር ነው። ሁላችሁም እግዚአብሔርን አመስግኑት። አሁን ዲገሙ ሦስት ጊዜ ምስጋናችንንና ዝማሪያችንን አምልኮች አምልኳችንን እግዚአብሔር ይቀበልልን። በመስቀሉ ጸሮ አግረረ አንደኛ ኤፌሶን ምዕራፍ 2 ቁጥር 16 ጥልን በመስቀሉ ገደለ። ይህንን በመስቀሉ ጸሮ አግረረ የሚለውን ኃይለ ቃል በመጀመሪያ ሐዋርያው ቅዱስ ጳውሎስ የተናገረውም ቢሆን ኢትዮጵያዊ ሊቅ እስከ ሰማየ ሰማያት ድረስ ተመጥቆ ተነጥቆ እግዚአብሔርን ከመላእክቱ ጋር ያመሰገነ ቅዱስ ያሬድ ነው። በመስቀሉ ሰላምን አደረገ። በመስቀሉ ሰውና እግዚአብሔር፣ ሰውና መላእክት በአንድነት እግዚአብሔርን አመስግነዋል። ስለሆነም ዛሬ የምናከብረው ከሩቅም ከቅርብም ተሰባስበን በዚህ በተቀደሰው አደባባይ የተከበሩ ብፁዕ አባታችን፣ እንዲሁም የዞናችን አስተዳዳሪዎች፣ የከተማችን ባለስልጣናት፣ የጸጥታ ኃላፊዎች ሁሉም በተገኙበት እግዚአብሔርን ለማመስገን በአንድነት የከተምንበት በአንድነት የወንጌልን ቃል የምንሰማበት ቅዱስ ስፍራ ስለሆነ በድጋሜ እንኳን አደረሳችሁ እንላቸዋለን። አዎ በመስቀሉ ጸሮ አግረረ፣ በመስቀሉ ጥልን ገደለ። እግዚአብሔር አምላካችን ለአምስት ሺህ አምስት መቶ ዘመን በአዳምና በልጆቹ ላይ ሞት አውጆባቸው በክፉ በዲያብሎስ ሥልጣን ስር ወድቀው እግዚአብሔርን በርቀት በተስፋ እየተመለከቱ ኖረው አምስት ሺህ አምስት መቶ ዘመን ሲፈጽም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ጌታችን መዳኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተመላልሶ ወንጌልን ለፍጥረት ሁሉ ሰውኮ አስተምሮ ካለማወቅ ወደ ማወቅ ከጨለማ ወደሚደነቅ ብርሃን አውጥቶ በመልልተ መስቀል ላይ ተሰቅሎ አዳምንና ልጆቹን በዕለት አርብ ነፃ ያወጣበት ታሪያችን ምንድን ነው? እሺ ተናገሩት። መስቀል ነው ወይስ አይደለም? መስቀል። በመስቀል ነፃ የወጣንበት ነው። ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ አንድ ከቁጥር አስራ ስምንት ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ለሚጠፉት የመስቀሉ ቃል ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። መስቀል በእለተ አርብ፣ ዛሬ እለቱም አርብ ነው። በጥንተ እለተ አርብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰዎች በአይሁድ እጅ በሚያዝበት ሰዓት ሕዝብና ህዛብ ሲሸሹ እሱ ግን የመጣበት ከሰማይ ወደ ምር የወረደበት እትወለድ ወለተ ወለትከ ወእንግህ ኩስተመረብ ብሎ ለአዳምና ለልጆቹ ቃል በገባው መሰረት ከሰማያ ሰማያት ወርዶ በመስቀል ላይ ተሰቅሎ ይላል ሐዋርያው ቅዱስ ጳውሎስ። ይመስል ብሻሬንም በመስቀሉ ጥል እንገደለ ነው የሚለው። በመስቀሉ ጸሩ አግረረ ወልድ እዛ ዓለምን የፈጠረው በመጀመሪያም ዓለምን የፈጠረው ወልድ ወልድ ዓለም የፈጠረ አምላክ ሥራቱን ሁሉ ተላለ። የምስጋና አምላክ፣ የምስጋና ጌታ፣ የምስጋና ባለቤት እም ኩሉ ተለአለ ከሁሉም ከፍ ከፍ አለ ለሚለው ቅዱስ ያሬድ፣ ዛሬ ኢየሱስ ክርስቶስ ከፍ ከፍ የሚልበት ነው። ወደ ሰማይ ከፍ ካላልኩ እናንተም ከፍ ላደርጋችሁ አልችልም፣ ያለው እውነተኛው ጌታችን ኢየሱስ ክርስቶስ በመልእክተ መስቀል ተሰቅሎ ነው። ዕለት ዓርብ፣ ጥንተ ዕለት ያቺ የመከራ ሰዓት፣ በእለት ዓርብ አዎ፣ በእለት ዓርብ ኢየሱስ ክርስቶስ ምራቅ የተተፋበት ባራቱ ማይዘን በገበር የተጎተተበት እስኪ ከመስቀል ውረድና ራስን አድን ብለው አይሁን የተሰባበቱበት መራራ ኮንጣጣ ሐሞት ያጠጡበት፣ ወይ የተፈጸመ ሁሉ ድረስ ኢየሱስ ክርስቶስ ለሰው ልጆች ለአዳም ልጆች ለኔና ለናንተ ለተወደርን ክርስቲያኖች ሁሉ መስቀልን መስቀልን ምልክት አድርጎ ሰጥቶናል። ጥልንም በመስቀሉ ገድሎልናል። ሰላምንም በመስቀሉ አደረገ ነው ዛሬ ባላችን። አዎ ሰላምንም በመስቀሉ አደረገ። ከኢየሱስ ክርስቶስ ስቅለት በኋላ ሰላም ነው። ብዙዎቹ ነቢያት ሐዋርያት፣ ነቢያት የተናገሩለት ከአምስት ሺህ አምስት መቶ ዘመን በኋላ ይወርዳል፣ ይወለዳል ብለው የተነበዩለት ኢየሱስ ክርስቶስ የመጨረሻውን የድሉን ሰገነት ያሳየን በመስቀል ላይ ነው። ሁልጊዜ ክርስቲያኖች ወደ ቀራንዮ በተመለከቱ ቁጥር የሚመለከቱት ኢየሱስ ክርስቶስን ነው በመስቀል ላይ ተሰቅሎ በመስቀል ላይ ከፍ ብሎ እሱ ተዋርዶ እኛን ሊያከብር እሱ ዝቅ ብሎ እኛን ከፍ ከፍ ሊያለ እሱ ተራቅቶ እኛን በጸጋው ሊያሽሞለሙለን ሊያለብሰን በክብር ላይ ክብር በጸጋ ላይ ጸጋ ሊጨምርልን ሞታችንን በሕይወት፣ ውርደታችንን በክብር፣ ውድቀታችንን በትንሣኤ ያወጀልን በመልዕልተ መስቀል ማን ነው? እስኪ ንገሩን ሁላችሁም ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የመስቀልን በዓል በስፋት ቤተ ክርስቲያን እንድናከብር ያዘዘች። በመስቀል ላይ የተደረገው ታምር ብዙ ነው። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? ሐዋርያው ቅዱስ ጳውሎስ እኔስ ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ መስቀል ትምክት ከኔ ይራቅ ያለ ክርስቲያኖች፣ ለዚህ ነው የምንመካው። ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ መስቀል በቀር ትምክት ከኔ ይራቅ ይላል። እንግዲህ መስቀል ዕፀ መስቀሉ አንደኛው ነው ምልክታችን ነው። ሁለተኛ መስቀል ስንል መከራውን ነው። በቀራንዮ የደረሰበትን መከራ በዴ በቀራንዮ የደረሰበትን ግፍ፣ ምራቅ የተተፋበትን፣ ውርደቱን የተቀበለበትን እሱን መከራ ይለዋል። ስለዚህ ወደ መስቀሉ በተመለከትን ቁጥር የምናየው ወደ ኢየሱስ ክርስቶስ ነው የምንመለከተው። እምናየው ኢየሱስን ነው እምንመለከተው እምሱን ነው። ይህን መስቀል ባየን ቁጥር፣ ይህን መስቀል በተሳለምን ቁጥር፣ ይህን መስቀል በተዳሰስን ቁጥር ኢየሱስ ክርስቶስ ባፈሰሰው ደግሞ በቆረሰው ሥጋው እኛን እንደሚዳስሰን አውቀን ነው በቀራሪው ኃጢአት እንደፈታን ሁሉ ዛሬም ከአባቶቻችን ካለው ካህናት መስቀል ተሳልመን የምንለው ምንድን ነው? ይፍቱኝ ነው የምንለው። ለምን? ከማይሰራ ኃጢአት የሚያስፈታን በመስቀል ላይ የተደረገው ኃይል ስለሆነ ነው። ዛሬ የመስቀል በዓል ከዚህ አንጻር ነው የምናመዝ የምናመልከው። የመስቀል ፍለጋ እና ውጤቱ ደግሞ ዛሬ በዕለተ ቀኑ የምናመሳው ታሪክ ነው። አዎ መስቀል ብዙ ጊዜ ብዙ መቶ ዓመታት በክፉ ዎች አይሁድ ኢየሱስ ክርስቶስን መስቀል ሳያንሳቸው ኢየሱስ ክርስቶስን ገሎ መቃብር ማስለማ ድል በድል በማድረጉ አምላካችን የአይሁድን ድርጊት ቢያሳፍርም በእነሱ አስተሳሰብ ግን ኢየሱስ ክርስቶስን ገድለው ጥበቃ መድበውለት ነበረ። ጠባቂ ዛሬ እኮ ጠባቂዎች ለሰላም ካላዋሉ ጥበቃቸውን። ጥበቃቸውን ለፍትህ ለሰላም ለአንድነት ለፍቅር ካላዋሉት እንደ ኢየሱስ ክርስቶስ የሐሰት ጥበቃዎች ከሆኑ እግዚአብሔርም ይፈርድባቸዋል፣ ሰውም ይፈርድባቸዋል። ስለሆነም ዛሬ ጌታችንና መዳሪታችን ኢየሱስ ክርስቶስ የተሰቀለበትን ክቡርና ቅዱስ ዕፀ መስቀል ሕሙማንን ሲፈውስ፣ ለምጻሞችን ሲያነጻ፣ ጎባጦቹን ሲያቀና የተቸገሩትን ሲረዳ ሲያግዝ የነበረው የኢየሱስ ክርስቶስ የተሰቀለበት መስቀል ክፎች አይሁድ አድማ አድመው ክፉ ስራ ሰርተው በተሰወረ ቦታ ማንም ሰው እንዳያይ አድርገው በምስጢር የኢየሱስ ክርስቶስን መስቀልና በግራና በቀኝ የተሰቀሉ የወንበዴዎችን መስቀል የቀበሩበት ዕለትና ያም ዕፀ መስቀል ከተቀበረ በኋላ የታወጀው አዋጅ በዚህ ቦታ ላይ ቆሻሻ ያልጣለ፣ ቆሻሻ ያልከመረ፣ ቆሻሻ በዚያ ቦታ ላይ ያልሰበሰበ እና ያላከማቸ ሀብቱ ንብረቱ ይወረሳል ብለው አወጁ። ክፎች አዩት። በዚህም አዋጅ የተነሳ ህዝቡ ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ተሰቀለበት መስቀል ላይ ቆሻሻው ይከምሩበት ቆሻሻውን በዚያ ቦታ ላይ ይሰበስቡበት ጀመረ። እንዲህ የሆነ ሶስት መቶ ዓመት ሞላው። ሶስት መቶ ዓመት ከሞላው በሶስት መቶ ሀያ ሰባት ቅድስት ሌኒ የወለደችው በሮም የነገሰው ታላቁ አብያተ ክርስቲያናት ይትራሃዋ አብያተ ጣዖታት ይታጽዋ ብሎ አዋጁን አውጆ ለመጀመሪያ ጊዜ የክርስቲያኖች የነፃነት አዋጅ ታወጀ በማና አማካኝነት በእሌኒ ልጅ በታላቁ ቆስጠንጢኖስ አማካኝነት ማለት ነው። ቅድስት እሌኒ እንግዲህ መከራ ክርስቲያንን ያጸናል። በመከራ ጊዜ እንደነ ቅዱስ ጊዮርጊስ ሰማዕት ለመሆን ተገኝተዋል። እነ ቅዱስ እስጢፋኖስ ቀዳሜ ሰማዕት እስጢፋኖስ በመከራ ጊዜ፣ በጭንቅ ጊዜ፣ በሐዘን ጊዜ፣ ክርስቲያኖች በሚወገሩበት ጊዜ ጽኑ ክርስቲያኖችን ወለዳሉ፣ ይፈጠራሉ። ዛሬም በሀገራችን በኢትዮጵያ በአንዳንድ ቦታ ላይ እንደ አርባምንጭና እንደ አካባቢው እንደ ጋሞና አካባቢው ዞኖች ሰላም የሰፈነበት አካባቢ ቢሆንም እንደ ኢትዮጵያ ግን በኦርቶዶክሳውያን ፈተና አለ። በፈተና ሰዓት ግን ጽኗንና ሀያላን ክርስቲያኖች እነሳሉ። ቅዱስ እስጢፋኖስም በመከራ ሰዓት የተወለደ ነው። እሌኒ ንግሥትም እግዚአብሔር በመከራ ሰዓት አስገኛት። እግዚአብሔር እሌኒን አስነሳት። ወደ ኢየሩሳሌምም በሦስት መቶ የሰባት ዓመት ምረት ሄደች። ቅዱሳን ገዳማትን በኋላ እንዲህ ምላለ፣ እግዚአብሔር ተሳለች። ጌታዬ አምላኬ መዳሪ የኢየሱስ ክርስቶስ ሆይ፣ በዚህም በክርስትና ሕይወታቸው ብዙዎቹ መከራ ይተዋል። ብዙዎቹ ተሰደዋል። እጃቸው እግራቸው ተቈርቷል። መከራም አይተዋል። እኔንም ብትሰማኝ የአንተን መስቀል ወንድ ልጅም ብትሰጠኝ የአንተን መስቀል ከተቀበረበት ቆፍሬ አስቆፍሬ ያስገኘዋለሁ ብላ ለእግዚአብሔር ተሳለች። አዎ ስለት መሳል ክርስቲያናዊ ሕይወት ነው። ወንድ ያልወለዱ እንዲወልዱ፣ ልጅ ያልወለዱ እንዲወልዱ፣ ያጡ እንዲያገኙ፣ የተሰደዱ ወደ ሀገራቸው እንዲመለሱ ድሮም አባቶቻችን ለእግዚአብሔር ተስለዋል። እነማ ሐና ሳሙኤል እነ ሳሙኤል ሐና በስለት ሳሙኤልን ወልዳለች። ስለዚህ ቅድስት እሌኒም ለእግዚአብሔር ተስላ ቆስጠንቲኖስን አገኘች። ከዚያ በኋላ እሱ ከነገሰላት በኋላ ወደ ኢየሩሳሌም ወርዳ ነው በዛሬው ዕለት፣ በዛሬው ቀን፣ በዚህች ሰዓት የሽማግሌው ቺራኮስን የጣመላ ማብልታ ገንዘብ ሰጥታ የጌታዬ የኢየሱስ ክርስቶስ መስቀል ባክህን የተቀበረበትን አሳየኝ ብላ ሸነገለችው። ፈጣሪን ለማግኘት እንዲህ አይነት ጉዞ ይጓዛል ሰው። የገንዘብ ይከፍላል። ፈጣሪውን ለማግኘት የጌታን መስቀል ለማውጣት ወርቅ ብር ይከፍላል። እንደ እኔን ያለ ክርስቲያን ነው የሚያስፈልግ። ዛሬ የጠፋውን የምንፈልግበት፣ ከወንጌል የራቁ ወገኖችን ሰውከን የምንመልስበት የተራቡ የተጠሙ ችግረኞችን የምንረዳበት እግዚአብሔር ያልጎበኛቸውን ሰዎች እግዚአብሔር እንዲጎኙ እንዲጎበኛቸው የምናስተምርበት እኩል በልተን እኩል እንድናድር ስምምነትንና አንድነትን የምንፈጥርበት ል እሷ ወደ እግዚአብሔር ተሳለች። ከዚያ በኋላ ኪራኮስን አበላችሁ አጠጣችሁ፣ ወርቅም ሰጠችው። ከአባቶቻችን እንደሰማነው ከሆነ ከነዚህ ከሦስቱ ተራራዎች አንዱ ነው። ስለዚህ ወደዚያ ይመስለኛል ብሎ አመላከታት። ከዚያ በኋላ በመላኩ አማካኝነት ደመራ ደምረሽ ነጭ ዕጣን ጨምረሽ ብታጨሹ ጢሱ ወደ ሰማይ ሄዶ የሚሰግድበትና ሰግዶ የሚያርፍበት እሱ የጌታ መስቀል ያለበት ነውና በዚህ ይህን አድርጊ ያላት። እሷም ልክ ምእመናን ዛሬ ንግሥት እሌኒ እንዳደረገችው ንግሥትየኒ እንደምታደርገው አድርጋችሁ ደቦት ደምራችሁ እንጨት ሰብስባችሁ በዚህ ላይ እንደምትለኩሱት እሷም እንዲያደረገችና በአባቶች አስራርካ ያነን ዕጣን አስጨምራ እሳቱን ስታቀጣጥለው ጭሱ ወደ ሰማይ ከሄደ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እፀ መስቀሉ ወደ ተቀበረበት ወደ ቅዱስ እፀ መስቀሉ ጭሱ ሰገደ። ነው፣ ይሄ ነው ዛሬ ዋናው ባላችሁ። እስቲ ሁላችሁም እግዚአብሔርን አመስግኑ። አዎ፣ ሰገደ። ጢስ በጎልጎታ በጎልጎታ ጢሱ እንደ ሰው ሰገደ። አዎ ሰው ቢቀብርም እውነትን ቢቀብርን፣ የእውነት ጌታ መስቀል፣ እውራን የበሩበት፣ ሰው ሁሉ የዳነበት የህይወት ምልክት የሆነው መስቀል በሰዎች አማካኝነት በክፉ አድራጊዎች በአይሁድ አማካኝነት ያ የጌታ የኢየሱስ ክርስቶስ እፀ መስቀል ቢቀበርም ግዑዙ ግዑዙ ጭሱ ወደ ሰማይ ወጥቶ መስቀሉ ወዳለበት አመላከተ። ዛሬ ግዑዛን እኮ ናቸው፣ ለእግዚአብሔር የሚመሰክሩ ፍጥረታት ናቸው እኮ የሚመሰክሩ። ዛሬማ አንዳንድ እኮ ከሰፈሩና ከሀገሩ ወጣ ብሎ ዓለምን መቃኘት ያነሰው አንዳንድ የቀነጨረ ትውልድ እኮ የአባቶቻችን አንአፍሪካኒዝም ያቋቋሙ ጀግኖች ኢትዮጵያውያን የአንበሶች ምድር ተብለው ኢትዮጵያን ያስከበሩ፣ ኢትዮጵያን እንድትወደስ ያደረጉ፣ የቅርሳቅርስ ባለቤት የሆነችው ኢትዮጵያ ሀገረ እግዚአብሔር እንድትባል ያደረጉ እኛ ሳይማሩ የተማሩ የተመራመሩ፣ የብራና ጽሁፎችን ቅርሶችን ያስቀመጡ ፊደልም ከእነ ባህሉ ሃይማኖትን ከነክብሩ ያቆዩ አባቶቻችን ያቆዩአትን ምድርና ሀገር ሃይማኖት ነቃፊ እንዲያውም አልፎ ተርፎ እየታንናት ምስል የሚቀዱ ሕጹፃነ አእምሮ አሉ፣ በየቦታው አሉ። እነዚህ ሰዎች ፍጻሜያቸው አያምርም። እነሱ ሀገርን ለማበላሸት፣ ሰላምን ለማናጋት፣ ለመንግስትም ደግሞ ጸር ለመሆን የሚያስቡ ጉፍ አራጊዎች ናቸው። ለእነሱ ጸለያለን። ለእነሱ ልንጸልይ ላቸው የሚገባ እኛ። ግን የኢትዮጵያ ቤተ ክርስቲያን ታሪክ ይሄ ነው ተብሎ የምትለካ የምትገመት አይደለችም። የዘመን አቆጣጠር የፊደል፣ የታሪክ፣ የባህል የሁሉ መነሻ መረሻዋ ይች እናት ቤተ ክርስቲያናችሁ ስለሆነ ደስ ሊላችሁ ይገባል። ወገኖቼ ደስ ሊላችሁ ይገባል። እናት ቤተ ክርስቲያናችሁ አንገት የምታስገፋቸው አይደለችም። እናት ቤተ ክርስቲያን ክብር ያላት ናት። በውበቷ በጸጋዋ በሀብቷ ዓለም ሁሉ የሚደነቅባት እምዬ ኢትዮጵያ የምታሰኝ ቅድስት ቤተክርስቲያን ስላለችን ደስ ይለናል። አዎ ደስ ይላቸዋል። ሁላችሁ ደስ ይለን ይገባል። በዛሬው ዕለት በዛሬው ቀን እጸ መስቀሉን የምናከብር ቅድስት እሌኒን መነሻ አድርገን ነው። መልአኩ ባን ባመላከታት መሰረት እጣን አጭሳ ዛሬ የጌታችን የኢየሱስ ክርስቶስ እጸ መስቀል ቁፋሮን የጀመረችበት በመጋቢት አስር ቀን ደሞ እፀ መስቀሉ የተገኘበት እለት ስለሆነ ዛሬ መስቀሉን በዚህ ልክና በዚህ ሁኔታ በመላው ዓለም ዛሬ ዓለም ተደንቆ ዓለም ተጠቆ ዓለም አክብሮ በባህልና በትምህርት በዩኔስኮ ተመዝግቦ የማይዳሰሱ ቅርሶች ብሎ የመዘገበው አንዱ የመስቀል በዓል ስለሆነ ደስ አይላችሁም? ምዕመናን ዛሬ በዚህ ደስ አትሰኙም? አዎ፣ እናንተ የሰንበት ተማሪዎች፣ አዳዲ እናንተ ወጣቶች፣ እናንተ በእናቶቻችን እቅፍ ላይ የምትገኙ የዛሬ አበባዎች የነገ ፍሬዎች ቤተ ክርስቲያንን ከዚህ ተነስታችሁ መረከብና ማወቅ ባህሏን፣ ትውፊቷን፣ ታሪኳን፣ ጥንታዊ ሁኔታዋን ሁሉ የጀግኖች ምድር መነሻ እንድትሆን በአገባ ጊዜ ታቦት ይዛ ካህናቶቿን አስከትላ ዘንድ ሀገር ነፃ ያወጣችን እናት ቤተ ክርስቲያን እችናት ደስ ሊላችሁ የሚገባ ከዚህ የተነሳ ነው። በቃ ይሄ ነው የኩራት ምንጭ እናታችን ቅዱስ ቤተ ክርስቲያን ናት። ስለሆነም ዛሬ በዚህ ዕለት በዚህ ሰዓት ቅዱስ ቤተ ክርስቲያን ይህን በደነገገችው ሥርዓት መሰረት ቅዱስ መስቀሉን እናከብራለን። ቅዱስ መስቀሉን አንድነት በአንድነት ኦርቶዶክሳውያን ብቻ አይደሉ። የያሞችም ክርስቲያኖች ከኛ ጋር በመስቀሉ አብረው ያከብራሉ። አብረን ምንሳተፈው ምናመልከውን ክርስቶስ ኢየሱስን ነው። ከክርስቶስ ኢየሱስ በቀር ሌላ አምላክ የለንም፣ አለን እንጂ ሌላ አምላክ የለንም። ስለዚህ አብረን እናከብራለን። አብረን በዓሉን በሰላም እናሳልፋለን። አለም ለከተማችን ውበትና ደም ግባት እንሆናለን። ዓለም አብረን ይህንን ውበት ይህን ጸጋ ለዓለም እናስተዋውቃለን። ስለዚህ ጥልን በመስቀሉ ገደለ ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን ቤተ ክርስቲያን በመስቀል ጽልን ንገር ላለች፣ ሰላምን አስፍናለች፣ አንድነትን አንድነት መስርታለች፣ ፍቅርን ለህዝብ ሀይዛ አስተምራለች። የሰላም ጌታ የፍቅር ባለቤት ኢየሱስ ክርስቶስ ከሁላችን ጋር ይሁን። የሰላም ጌታ ኢየሱስ ክርስቶስ ሁላችንም፣ እግዚአብሔር በመስቀሉ ኃይል ይጠብቀን፣ ይማርከን። መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ። መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው። መስቀል መድኃኒተ ነፍስነ፣ መስቀል የነፍሳችን መዳኛ መሰረት ነው። በመስቀሉ ጥልን ገደለ በሐዋርያ ቅዱስ ጳውሎስ እንዳስተማረ፣ ዛሬ ቤተ ክርስቲያን ጥልን ገርላለች ሰላምን በኢየሱስ ክርስቶስ አማካኝነት አስፍናለች። ስለዚህ የመስቀሉ በረከት ከእኛ ከሁላችን ጋር ይኑር። እንግዲህ በዚህ በዚህ ይበቃኛል። እኔ በእውነት ዛሬ ደስ የሚል ባልነው፣ የቦታ ደግሞ የተለየ ድምቀትና ድባብ ያለው ቦታ ነው። ይህንን ቦታ ራሱ ለማግኘት የመንግስት ኃላፊዎችና ተጠሪዎች ለዚህ ክብር ላለው ቦታ ዋጋ ስለከፈሉልን እናመሰግናቸዋለን። አነሳስተውን አስጀመረን፣ አስጀምሮ ላስፈጸመን ለአምላካችን ክብርና ምስጋናን ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔርን አመስግኑት ሁላችሁ አመስግኑት፣ አመስግኑት። ወስብሐት ለእግዚአብሔር።